ሰላም፣ ሰላም እናቶች፣ አባቶች፣ እህት ወንድሞቼ፣ በአለም በየሀገሩ ላይ የምትገኙ እህት ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አብረላችሁ ደህና ነኝ፣ ፈጣሪ ይመስገን። ይኸው በሰው ሀገር በስደት የመዳብ ሸቃ ላይ ሽር ብትን እያልኩላችሁ ነው ከላይ ታች እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አለው አንድ ነገር ማስቸግራችሁ ሰብስክራይብ አድርጉ። ዩቲዩብን እየገባችሁ ይርጋለም ዩቲዩብ ይላል እየገባችሁ ሰብስክራይብ አድርጉ። አይከፈልበትም። እኔ ባልከፍላችሁ፣ እግዚአብሔር ግን ከላይ ይከፍላችኋል። ማንኛችንም ለሰው ውለታ ስንውል እግዚአብሔር እንጂ የሚከፍልን የሰው ልጅ አይከፍልም፣ አደለ? ስለዚህ እኔም ደግሞ ዛሬ ሰው ሆኜ ነገ ሰው ሆኜ ሌላ ሰው ደግሞ እንድረዳ ሌላ ሰው ደግሞ እንዳግዝ እና ምንም አይከፈልበትም ብቻ ገብታችሁ የደወል ምልክቱን ነክታችሁ መውጣት ብቻ ነው። እኔ ሌላ ምንም ማድረግልኝ አላልኩ ማለት ነው እና እባካችሁ ሰብስክራይብ አድርጉኝ። እስቲ ሌላው ቢቀር እንኳን አርባ ኪ ያስገቡኝ ስመትላችሁ። ምክንያቱም አንዳንዴ ምን አንዳንዴ ማለት ነው እንዴ እኛ በቃ የማደም ሸቃዶች አንታያቸው ማለት ነው። እስከምን ድረስ ይደርሳለን? ምክንያቱም እርስ በርሳችን ብንተጋገዝ እኔ አሁን እናንተ ዛሬ እኔ ብታሳድጉኝ ነገር ደግሞ የሌላ ሰው ይረዳለሁ ማለት ነው። ሌላ ሰው ረዳለሁ የሚችለውን ያህል የሰው ልጅ አቅሙ የፈቀደውን ያህል ማለት ነው እና ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ አበረታቱኝ። በሰው ሀገር ያ የማዳብ ቅመም ነኝ። የማዳብ ቅመሞችዬ ሰብስክራይብ አድርጉኝ። በቃ እናንተ ደስ እንዳላችሁ ማለት ነው። በቃ የሰው ልጅ ልቡ ቀና ከሆነ ያ ሰው እንዲያድግ ይፈልጋል። የሰው ልጅ መልካም አስተሳሰብ ለሰው ልጅ ካለው ይህ ሰው እኮ ነገ አድጎ ሌላ ሰውን ደግሞ እየረዳ ብሮ ካሰበ ሰብስክራይብ አድርጉኝ። በእውነት እስቲ እውነት መልካም ልብ ያላችሁ ሰብስክራይብ አድርጉኝ ነት ወንድሞቼ፣ እግዚአብሔር አምላክ ባላችሁበት ጥበቃው አይለያችሁ፣ ያሰባችሁትን ሁሉ ይምላላችሁ፣ የጎደላችሁን ይምላላችሁ፣ የሚያስጨንቃችሁን ደግሞ ገለል ያደርግላችሁ ከፊታችሁ። ሰብስክራይብ አድርጉኝ ስወዳችሁ